ስትንከባከቡ ደግሞ የሌላ ሰው ሚስት አትንከባከቡ የራሳችሁ ሚስት ዛሬ አንዱ የሚነሳው ነገር ምንድን ነው አይንከባከበኝ አትንከባከበኝ እኔ እዚህ ቤት ውስጥ እኮ እንደ ባል የታየው አይደለም። ስለ አንቺ ባል ነው መናገር። ይሄ በየሶሻል ሚዲያው በየምናምኑ የሚነሳው ነገር፣ ወንዶች የሚፈልጓቸው አምስት ነገሮች፣ ሚስቶች ከባሎቻቸው የሚጠይቋቸው አስር ነገሮች፣ እነዚህን ካሟላላት መቼም ቢሆን ካንተ አትሄድም። አደራችሁን ተጠንቀቁ። ባሎች ሚስቶቻችሁን ተረዷቸው፣ እነሱ እንዲረዷችሁ አጠብቁ። መጀመሪያ አይ በቃ ባሎች ወደ ኪችን መግባት አለባቸው። ወንድ ኪችን ይገባል። ለገ ጥያቄ ብኩርና የገዛው በምንድን ነው? ሸፍ መስትሩን እያመወት ሲሰራ ነው ናቀው። አንድ መኝታ ላይ እየተኙ ባልና ሚስት አንድ መሆን ያገታቸው ባል ከሚስቱ የሚፈልገውን አክብሮት ሚስቱን በማክበር ነው ያገኙ። በቅድስት ኦርቶዶክሳዊት ቤተክርስቲያናችን ትዳር መቀደሻ ነው። ትዳር የቅድስና ጉዞ ነው። ጋብቻ ድንበር ወሰን ያስፈልገዋል ስንል ተለይተን ኑሯችንን ደሴት ላይ እንመሰረታለን ማለት አይደለም። ዛሬ የምናየው እንግዲህ ስድስተኛው ክፍላችን ወሰን ወይም ድንበርና የሶስተኛው ወገን ጣልቃ ገብነት ነው። ባለፈው ስለ ግጭት ስናነሳ ባለትዳሮች በተለያዩ ጉዳዮች ሊጋጩ አለመግባባት ሊፈጠር ይችላል። አለመግባባት የመጣላት አለመግባባት የመለያየት ምክንያት ሊሆን አይችልም። በየትኛውም ትዳር ውስጥ ሰዎች የሚጣሉት ስላልተግባቡ አይደለም ድ መርሃ ግብር መሪ ወንድማችንም እንዳስቀመጠልን ያው በአብዛኛው የማማከር ስራዎችን ስሰራ ከሚያጋጥሙኝ ብዙዎቹ ኬዞች ከጋብቻ ከትዳር ጋር የተያያዙ ናቸው። እዚህ ያጋጠሙኝ ትዳሮች ሁሉ አንዳቸውም አንዳቸውም ግጭቶቹ ባለመግባባት የመጡ አይደሉም። ይህ ማለት አለመግባባቱ አልተፈጠረም ማለት አይደለም። ሳይግባቡ ቀርተዋል። ዲስአግሪመንት በሆነ ጉዳይ ላይ ልዩነት ተፈጥሯል። እሱ ግን አይደለም ዋናው የግጭቱ ምክንያት። የግጭቱ ምክንያት አለመከባበር ነው። ባል ሚስቱን ሚስት ባሏን አለማክበር። ማክበር፣ ሪስፔክት የፍቅር ግንኙነት የጋብቻ ዋና ምሰሶ ነው። ዋና እሱ ምሰሶ አደጋ ውስጥ ከወደቀ ትዳሩ አደጋ ላይ ነው። የፍቅር ግንኙነቱ አደጋ ላይ ነው። በሀሳብ ልንለያይ እንችላለን። በስሜት ልንለያይ እንችላለን። የተለያዩ ህይወትን በምናይበት መነጽር ልንለያይ እንችላል። ይህ የእይታ የሀሳብ፣ የስሜት ልዩነት በራሱ ችግር አይደለም። እነዚህን ሀሳቦች አክብሮ የራስን መግለጽ አለመቻል ግን የችግሩ ዋና ምክንያት ይሆናል። ወደ ግጭት የሚወስድ እሱ ነው። ስለዚህ ሁልጊዜም ትዳር ትዳር ሆኖ እንዲቆም የፍቅር ግንኙነት ዘላቂ ሆኖ ትዳር ወደሚባለው ከፍተኛ አንድነት እንዲያድግ አምስት መሰረታዊ ምሰሶዎች አሉ። የትኛውም አካል እነዚህን ምሰሶዎቻችንን እንዲነካብን መፍቀድ የለብንም። ማንም። አንደኛው አሁን ያነሳሁት ምሰሶ ነው መከባበር፣ ሪስፔክት ሪስፔክት ብዙ ጊዜ ሰዎች መከበር እንፈልጋለን። ማክበር ላይ ግን ችግር አለ። የወላጆች ስልጠና በሚሰጥበት ጊዜ የተለያዩ ክፍሎች አሉት። አንደኛው ክፍል ላይ ወላጆችና ልጆች በጋራ ነው የሚመጡት። አብረው በተለይ አስራዎቹ ዕድሜ ላይ ያሉ ልጆቻቸውን ይዘው ይመጣሉ። ህጻናትም ካሏቸው ይዘዋቸው እንዲመጡ እናደርጋለን። በሁለት ክፍል ከፍለ ልጆቹን ልጆች ከወላጆቻቸው የሚፈልጉትን ነገር እንዲነጋገሩ እናደርጋለን እና በጣም ብዙ ነገሮች ነው የሚያነሱት። ግን አንዱ ከዚህ ርሳችን ጋር የሚሄደው ከዚህ ጉዳያችን ጋር አሁን ካነሳሁት ነጥብ ጋር ልጅ ብቻ ነው ወይ ወላጁን ማክበር ያለበት ብሎ ይጠይቃሉ። ልጆች ወላጆቻችን አክብረው ካላሰዩን ከማተምረን ነው እኛ እምናከብረው እዛ ነው ትህትና። እኮ በአባቶቻችን ትምህርት ታላቅ ታናሽ ታላቁን ቢያከብረው ግዴታውን። ልጆች እያላችሁ አልተኮረኮማችሁ? ሰፈር ውስጥ ና ነይ ተብለን እንላካለን። አንላክ ብንል ኩርኩም ስላለ ግድ እናከብራለን። ኑ ሲሉን እንመጣለን። ሩጡ ሲሉ እንሮጣለን። ይህን ገስጣችሁኑ፣ ገሌን ጥሩልኝ ሲሉ እንጠራለን። ምን ምርጫ አለን? ግዴታ ነው። ታናሽ ታላቁን ሲያከብር ግዴታ ነው። ታላቅ ግን ታናሹን ሲያከብር ይሄ እውነትም ትህትና ነው። ጌታም ያስተማረን የትህትና መንገድ ይሄ ነው አደለ? እሱ መምህራቸው ሲሆን፣ እሱ ጌታቸው ሲሆን፣ እሱ አምላካቸው ፈጣሪያቸው አስገኛቸው ሲሆን ዝቅ ብሎ የደቀ መዛሙርቱን እግር አጠበ። እውነት ትህትና ይሄ ነው። ትእዛዝ ነው፣ ህግ ነው። ልጆች ወላጆቻቸውን እንዲያከብሩ የቅዱስ ቃል በቃ መጽሐፍ ቅዱሳዊ ትእዛዝ ነው፣ ግዴታ ነው። ይሄን ግን በሮል ሞዴሊንግ እኛ ወላጆች ማስተማር ይጠበቅብናል። አክብሮት ባል ከሚስቱ የሚፈልገውን አክብሮት ሚስቱን በማክበር ነው ያገኘው። ሚስት ከባሏ የምትፈልገውን አክብሮት ባሏን በማክበር ነው የምታገኝ። ያገኑ ገልብጠን ነው ገልብጠን። እዚህ በጣም ወሳኝ ጉዳይ ነው። ግጭቶችም ከዚህ ነው የሚነሱት። አንዱ ሁለተኛ እንክብካቤ ነው ኬር። አንዳቸው የአንዳቸው ተንከባካቢ ናቸው። ለዛ ነው እኮ አሳልፎ በቃ እኔ ባለ ቤቴ እኔ እኔ አይደለሁም የእሷ ነኝ። እሷ የሷ አይደለችም የእኔ ናት። ያ ትስስር ያ አንድነት በጣም መሰረታዊ ምሰሶ ነው በጣም መሰረታዊ ምሰሶ ነው ታዲያ አንዱ የሚነሳው ነገር ምንድን ነው አይንከባከበኝም አትንከባከበኝም አትን እኔ እዚህ ቤት ውስጥ ቆንደ እንደባል የታየው አይደለም መቀበል ነው የምንፈልገው መቀበል ነው ማን ይስጥ ማን ይስጥ ማን ያሳይ ማን ይምራ ኬር በጣም ወሳኝ ነገር ነው። ለዚህ ሚስቶች ባሎቻችሁን ተንከባከቡ፣ ባሎች ሚስቶቻችሁን ተንከባከቡ። ው ስትንከባከቡ ደግሞ የሌላ ሰው ሚስት አትንከባከቡ፣ የራሳችሁን ሚስት ማለት። ሴቶች ይላሉ አንዳንድ ወንዶች ሴቶች ይው እንግዲህ፣ እንደምታውቀው ሴቶች እንደዚህ ነው የሚፈልጉት። የትኛዋ ሴት ስለ አንተ ሴት ንገረኝ ስለ አንቺ ባለው መናገር። ይሄ በየሶሻል ሚዲያው በየምናምኑ የሚነሳው ነገር ወንዶች የሚፈልጓቸው አምስት ነገሮች፣ ሚስቶች ከባሎቻቸው የሚጠይቋቸው አስር ነገሮች። እነዚህን ካሟላላት መቼም ቢሆን ከንተ ጣት ድምር። አደራችሁም፣ አደራችሁን ተጠንከቡ። ዩኒቨርሳሊ እንደ ሰው የምንጋራው ነገር የለም እያልኩ አይደለም። እንደ ሰው የምንጋራቸው ነገሮች አሉ። የኔዋ ሚስት ግን የኔ ናት። የተለየች ሴት ናት። እሷ ምንድን ነው የምትፈልገው? ያንቺ ባል የተለየ ነው። አሁን እንደ ወንዶች የሚጋራቸው ነገሮች ሊኖሩ ይችላሉ፣ ግን የተለየ ደግሞ ፍላጎት አለው። ያንን መለየትና እሱ ላይ ማትኮር ነው። አሁን በየሚዲያዋ በየምኑ አንዳንድ ጊዜ ይነሳል አይደል፣ ባሎች እኩልነት ምናምን የሚለው ነገር ምናምን ሲነሳ ቅድስት ቤተ ክርስቲያናችን እኩልነትን የምታይባት ግልጽ የሆነ ነገር አላት። ግልጽ በጣም ድንቅ ከጎን መፈጠሯን ብቻ ይዞ አባቶቻችን ሲተነትኑ እኮ ልዩ ነው። ከፍ ብሎ ከእናት ዝቅ ብሎ ከእግር አጥንት ለምን አልፈጠራትም? እኩሌታ ላይ መጥቶ ልዩ ናት እመ ብርሃን እያለች ሴትና ወንድ ምና እሱ ለእኛ ጥያቄያችን አይደለም። ለኦርቶዶክሳውያን ጥያቄ አይደለም። እኩልነት ምናምን ጥያቄ አይደለም። ትክክ ተደርጎ የተመለሰ ነገር የተመለሰ በጋብቻ ውስጥ በጣም አሳምረ ስለዚህ ከዛ ያለፈ ነው፣ ከዛ ያለፈ ነው። አብረን እንቀደስ ነው የምትለው እኮ ሚስት ለባል ባል ለሚስት የቅድስና ምክንያት መነሻ። የቱ ጋር ለይተ ነው? አሁን የዛሬው ትምህርታችን ላይ መነሻ የምናደርገው ጥቅስ ይህንኑ አንድ የቱ ጋር ለይተ ነው? ከፍ ዝቅ የምናደርገው የት ጋር ተለያይተን መጀመሪያ ነገር ግን ምን ይነሳል? አይ በቃ ባሎች ወደ ኪችን መግባት አለባችሁ። ወንድ ኪችን ይገባል ያገባ። ምንም እኮ ምንም ጥያቄ የለውም። ያዕቆብ ብኩርና የገዛው ምንድን ነው? ሸፍ ምስሩን እያበዛ ወጥ ሲሰራ ነው። እናከው እ ስለዚህ የለም እንደዛ አይነት ነገር እ በቃ ተጋግዘ ምንድን ነው ሚ አንዳንዴ ይሄ አዲስ ነገር መስሎ ምናምን ሲወረ ከዛ ይመጣል። ሚስቴ በዛ እንድረዳት ትፈልጋለች አግዛታለሁ ሳትጠይቀኝ። አንዳንዴ ደግሞ እሱን ሳይሆን ሌላ ይሆናል ፍላጎቷ ያንን እሞላለሁ። ይሄ ወደ ሶስተኛው ምሰሶ ይወስደናል፣ መረዳት አንደርስታንዲንግ። ባሎች ሚስቶቻችሁን ተረዷቸው፣ እነሱ እንዲረዷቸው አጠብቁ። መጀመሪያ አንድ ታዋቂ ጸሐፊ ምን ይላል፣ ፈርስት ትራይ ቱ አንደርስታንድ ቢ አንደርስቱድ። መጀመሪያ አንተ ለመረዳት አንቺ ለመረዳት ሞክሪ፣ ከዛ በኋላ እንዲረዳሽ እንድትረዳህ መጠበቅ ይቻላል። ግን ይመጣል ይመጣል ስለዚህ ምንድነው የምትፈልገው ምንድነው ሀሳቧ ምንድነው ስሜቷ የአንደርስታንዲንግ በጣም ወሳኝ ነገር ነው እንተላለፋለን እኮ አንዳንድ ጊዜ በቃ ሰሜንና ደቡብ ዋልታ ላይ እንቆማለን ባልና ሚስት ሆነ እዛ ተላልፈናል ተያይተናል ተለያይተናል እዛ እናዚ አንድ መኝታ ላይ የተኛ ባልና ሚስት አንድ መሆን አንደርስታንዲንግ በጣም ወሳኝ ነገር አንደርስታንዲንግ። ይሄ ደግሞ ቅድሚያ እኔ እሷን በመረዳት ነው መግለጥ ያለብኝ፣ እሷ ደግሞ እኔ በመረዳት መግለጥ ያለብን። አራተኛው እውነት ነው መተማመን፣ ትረስት። በቀጣይ ክፍላችን ይህንን በደብ ብናነሰዋለን። ዛሬ በባለትዳሮች መካከል ያለው አለመተማመን መልኩን ቀይሯል። ድሮ እናት አባቶቻችን ጋር እናየው የነበረው አንዱ መገለጫ ነው። ዛሬ ግን አይነቱ በስቷል። ኢንፊዲሊቲ አለመታመን፣ ብዙ ሰው ከቤቱ ሸፍቷል። ግን ያለው ቤት ውስጥ እኮ ነው። ይሄን ደግሞ በአላማ የሚሰሩ አሉ። ባልና ሚስት መተማመን አለባቸው። ይሄ ምሰሶ ከተናደ ብዙ ነገር ነው የሚናደው። ባሌን አላምነውም ሚስቴን አላምናትም የተለመዱ በጋብቻ ውስጥ የሚፈጠሩ ችግሮች ናቸው። ያን ትረስት የሚንዱብን ነገሮች ምንድን ናቸው? እሱን ቀጣይ ክፍላችን ላይ በሰፊው እናየዋለን። ለዚህ ትረስት ሌላው ምሰሶ ነው። አምስተኛው እና መጨረሻው ምሰሶ ቁርጠኝነት ወይም መሰጠት ኮሚትመንት የምንለው መሰጠት መሰጠት ሜሪጅ እስ የኮሚትመንት ትዳር መሰጠት ነው። በቃ ቀዳሚ ጉዳያችን ትልቁ ዋጋ የምንሰጠው ጉዳያችን እሱ ነው። በቅድስት ኦርቶዶክሳዊት ቤተክርስቲያናችን ትዳር መቀደሻ ነው ትዳር የቅድስና ጉዞ ነው ከቅድስና በላይ ሌላ ግብ ከቅድስና በላይ ሌላ ዓላማ የለም ምንድን ነው ከትዳር የምታስቀድመው ነገር ምንድን ነው ከትዳርሽ የምታስቀድሚው ነገር ስለ ወሰንና የሶስተኛ ወገን ጣልቃ ገብነት ስናነሳ ዋናው ትልቁ ጥያቄ የሚሆነው ኮሚትመንት ነው። ምን ያህል ለትዳራችን ራሳችንን ሰተናል? ምን ያህል ለጋብቻችን ተሰተናል? ከእግዚአብሔር በታች ማን ነው ትዳራችንን የሚመራው ማን ነው? ዛሬ ብዙ ትዳሮች እየተፈተኑ ያሉት ተገቢውን ወሰን ባለማስመር የሦስተኛ ወገንን ጣልቃ ገብነት በልኩ አስምሮ ባለመሄድ ምክንያት ነው። ብዙ ድንበር አልባ ትዳሮች አሉ። በደንብ ወዘሩ ማየት ድብልቅልቅ ትርምስምሱ ይወጣበት ማንም የሚያዝበት ማንም ቤተሰብ ያዝበታል፣ ጓደኛ ያዝበታል ምንም አዛዡ ብዙ የሆነበት ማለት በኋላ እንመጣለን እነዚህ ሶስተኛ ወገኖች እነማን ናቸው ብለን ዛሬ ዛሬ በአላማ የሚሰሩ በአላማ ትዳርን የማፍረስ አላማ ባልን ከሚስት ሚስትን ከባል የማስጣል አላማ ይዘው የሚሰሩ ሁሉ አካላት ተፈጥረዋል አንዳንዶቹ በሃይማኖት አባትነት ወይም በሃይማኖት ሰውነት ስም በሃይማኖት መምህርነት ስም፣ አንዳንዶቹ በስራ ባልደረባነት ስም በተለያየ መንገድ ማለት ነው። እነዚህ ሁሉ ትዳራችንን እንድንጠብቅ የግድ የሚሉን ናቸው። ለምሳሌ ሰፊ የሆነ የአትክልት ማሳ አላችሁ። ይሄን ማሳችሁን ሰዎች እየገቡ እየቀነጠሱ አበባውን ወርሸቱን ይዘው ቢሄዱ ወይም እንስሳት እየገቡ ከስር ከስር እየጋጡ እንዳይበቅል ቢያደርጉ ምንድን ነው የምታደርጉት? ምን ትሰራላችሁ? አጥር እንሰራለን። አጥር ስንሰራ ከእንስሳቱ እይታ ከሰዎች እይታ ወይም ደግሞ ከእነሱ ጋር ያለውን ቅርበት አጥፍተነዋል እንዴ? አላጠፋ ነው። ነገር ግን አልፈው ገብቶ ጉዳት እንዳያደርሱ ጠብቀነዋል። ሊያዩት ይችላሉ፣ ሀሳብ ሊሰጡ ይችላሉ። ግን አልፈው ሊቀጥፉት አይችሉም፣ ሊጎዱት አይችሉም። ጋብቻ ቅጥሩን በደንብ ልናጠብቅለት ይገባል። አጥር በደንብ ልናዘጋጅለት ያስፈልጋል። ባልና ሚስት መነሻችን ምንድን ነው? ቦዲ ዘፍጥረት ሲመሰረት ገና ጋብቻ በዘፍጥረት ሁለት ላይ ምንድነው? የተቀመጠልን እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት ወደ አዳምም አመጣት። ያን ጊዜም አዳም አለ ይቺ አጥንት ከአጥንቴ ናት ስጋዋም ከስጋዬ ነው፣ እርሷም ከባሏ ተገኝታለችና ሚስት ትሆነኝ። ስለዚህ ሰው አባትና እናቱን ይተዋል፣ ሚስቱንም ይከተላል፣ ሁለቱም አንድ ስጋ ይሆናሉ ሁለቱም ምን ይሆናሉ? ድገሙልኝ። አንድ ሥጋ። ይህንን መድኃኒታችን ኢየሱስ ክርስቶስ ደግሞ ሲያጸናው በማቴዎስ 18 ላይ ማነው፣ 196 ላይ እንደዚህ ይለናል። ማቴዎስ 16 ማነው፣ 196 አሁንም እሱንም አነበዋለሁ ስለዚህም ሰው አባትና እናቱን ትቶ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ። ሁለቱም አንድ አካል ይሆናሉ። እንኪያስ ሁለት አይደሉም፣ አንድ አካል ናቸው እንጂ እግዚአብሔር አንድ ያደረገውን ሰው አይለየው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ሁለቱ ስንት አካል ይሆናሉ? እንግዲያውስ ሁለት አይደሉም፣ ስንት ናቸው? አንድን እንዴት አድርገን ነው ምን ከፍለው የባልና የሚስት አንድነት ይሄንን ነው የሚመስለው። በቅዱሱ ቃል አንድ ናቸው ስል ሁለቱም አንድ ሆኑ ዛሬ ስንል ቃላት ለማሳመር ንግግር ለማድመቅ አይደለም። አንድ ነው የሚሆኑት። በጋብቻ ትምህርት ላይ እንደሚነሳው አንድ ሲደመር አንድ እኩል ይሆናል አንድ አንድ ይህ አንድነት ይህ ሕብረት ማንም አይለየውም ነው የተባለ። ማንም ባለቤቱ መስራቹ እግዚአብሔር ስለሆነ፣ እንግዲህ ስለ ድንበር ስለ ወሰን ስናነሳ ይህን አንድነት አጽንቶ ስለመጠበቅ ነው የምናነሳው። ይሄን በእግዚአብሔር ፈቃድ በሱ አስገኝነት የተመሰረተ ሕብረት ጠብቆ ስለማቆየት ነው የምናነሳው። አንዳንድ ሰዎች ምን ይላሉ? እኔ ወዳታለሁ ሷም ትወደኛለች፣ ግን ምን ላድርግ? ቤተሰቦቿ የእሱ ቤተሰቦች እኮ ናቸው። እህቱ እህቱ በተለይ እናትየው የአባቱን ጠባይ አልቻለም ይነሳሉ። ማን ነው ስልጣን የሰጣቸው እነዚህን ሰዎች? ምንድነው የሚለን? አንድ አካል ይሆናሉ። ሁለት አይደሉም፣ አንድ ናቸው። አንድ ስጋ ናቸው። እግዚአብሔር አንድ ያደረገውን ማንም አይለየውም በሞት እንኳን አንለያይም እኮ ሞት እንኳን አይለየንም ፍቅር እስከ መቃብር ለምድራዊ ፍቅር ይሻገራል ይሻገራል ቅዱስ ዮሐንስ አፈወርቅ እኮ ስለ ፍቺ ሲያስቀምጥ ማለት በጣም ከአቅም በላይ ሆኖ አብረው መኖር የማይችሉበት ትልቅ አደጋ ቢፈጠር ሴፓሬሽን፣ ሊለያዩ ይችሉ ይሆናል። ለሌላ ሰው ግን ሚስት መሆን አትችልም። ለሌላ ሰው ግን ባል መሆን አይችልም። ዘለዓለማዊ ቃል ኪዳን ነው። እዚህ ድረስ እኮ ነው ጥብቅ። እስከዚህ ድረስ ነው እኮ ያስቀመጠልን አንድነቱን የመጠበቅ ማለት። ለምን ትራንስ እንዲያደርጋል? ይቀጥላል እንደ ባልና ሚስት አንኑር እንጂ ሰማያዊ ነው አንድነታችን፣ ውህደታችን ሞት መቃብር የሚገድበው አይደለም፣ የጋብቻን አንድነት። ይሄን አንድነት ያልጠበቅን ለዚህ ዋጋ ያልከፈልን ለምንድን ዋጋ ምን ከፍለው አድዋን እናከብራለን? አን ለምንድነው የምናከብረው? አባቶቻችን በታላቅ ተጋድሎ እግዚአብሔርን ይዘው ድል አስመዝግበዋል። ድሉ ምን ላይ ነው ከምንድን ነው የጠበቁት? ይህችን ሀገር ከምን ጠበቋት? ከጠላት ከወራሪ ጠላት። ምን አናስነካም ብለው ነው ዳር ድንበሯችንን፣ አናስደፍርም። እያንዳንዳችን በትዳራችን ላይ አድዋ ያስፈልገናል። ስንቱ ትዳር ነው የተደፈረው ስንቱ አንድነት ነው ሁሉ እናሁን ያጣው። ዋጋ ልንከፍልለት ይገባል። ይሄ ዋጋ መስመር፣ ግልጽ መስመር በማስመር ነው። ልብ በሉልኝ። እናትና አባቱን ይተዋል ሲባል፣ ይክዳቸዋል፣ ይጠላቸዋል፣ አይረዳቸውም፣ አይደግፋቸውም፣ አትደግፋቸውም ማለት ነው እንዴ? አይደለም ወላጆቻችንን እንወዳለን፣ ቤተሰቦቻችንን እንወዳለን፣ እናከብራለን። በምንችለው አቅማችን በፈቀደው ሁሉ እናግዛለን። ቅደም ተከተል ሲቀመጥ ግን ቀዳሚው ነገር ትዳራችን ነው። ቅዱስ ዮሐንስ አፈወርቅ ሌላው ነገር ሁለተኛ ነው ይላል። ሌላው ሁለተኛ ነው፣ ሰከንድ ትዳር፣ ቤተሰብ፣ ባል፣ ሚስት፣ ልጅ ቀዳሚ ጉዳዮቻችን ናቸው። ይሄ ደግሞ እኮ ካመሰራረቱን እነሳ በሰዎች ዘንድ የተደረገው ቀዳሚው ግንኙነት የምን ግንኙነት ነው? በሰውና በሰው መካከል የተደረገው የባልና ሚስት ግንኙነት ነው። የእናትና የአባትነት ወላጁ ባልና ሚስትነት ነው። አዳም ከሰው ወገን እናት አባት ሳይኖረው ሚስት ነው የኖረው። ሚስት ሔዋን ከሰው ወገን እናት አባት ሳይኖራት ባል ነው የነበራት። የእነሱ ህብረት ነው አባትነትና እናትነትን የፈጠረው። አዳምም ሚስቱ ሔዋንን አወቃት፣ ጸነሰች፣ እዛ ልጅ ወለደች። አሁን ምን ሆነች? እናት። አዳምስ አባት ሆነ። ባል ከሆነ በኋላ ነው አባት የሆነው። ሚስት ከሆነች በኋላ ነው እናት የሆነችው። ቀዳሚው የሰው ለሰው ግንኙነት ነው ባልና ሚስትነት። ይሄ ሊጠበቅ ይገባዋል፣ ሊጠበቅ ይገባዋል። እንግዲህ ከምንድን ነው የምንጠብቀው? እንዴት ነው የምንጠብቀው? መጠበቅ ማለት ከማንስ ነው የምንጠብቀው? የሚሉትን ጉዳዮች ጠራርገን ለማየት እንሞክራለን። ግልጽ ነው እያነሳ ያለሁት ነገር። እሺ እዚህ ወሰን ድንበር ስንል በጋብቻ ውስጥ ጋብቻ ድንበር ወሰን ያስፈልገዋል ስንል ተለይተን ኑሯችንን ደሴት ላይ እንመሰረታለን ማለት አይደለም። እምንደራደርባቸው፣ ማንደራደርባቸው፣ አሳልፈን የምንሰጣቸው፣ ማንሰጣቸው ጉዳዮች አሉ። ዛሬ እኮ እጅግ በጣም በሚያሳዝን ሁኔታ ትዳር አደባባይ ላይም

አንዳንዶቹ ህይወታቸውን አውጥተው አደባባይ ላይ ሲሰጡ አንድ ቀን እንኳን በፍቅር ተቃቅፎ የሚያውቁ አይመስሉም፣ አይመስሉም። እንዴ ወገን፣ መምህራኖች፣ የቤተክርስቲያን መምህራኖች እንደሚያነሱልን ተያዙ እኮ ሚስቱ ኤልሳቤጥን ለቅዱስ ገብርኤል እንኳን አላማትም። መጽሐፉ ምን ይለናል? መካን ነበረች። እዚህ ልጅ አልነበራቸውም። በማን ምክንያት? የኤልሳቤት ናት መካን ወይስ ዘካርያስ ነው? ኤልሳቤት ዘካርያስ ይህን ያውቃል መካን ስለነበረች ልጅ አልነበራቸውም ይላል። ቅዱስ ገብርኤል መጥቶ ግን እንደሚወልዱ ሲነግራቸው ይሄ ዝም ብለህ ነው፣ እሷ እኮ መካን ናት አለው። እንዴ እኔም ማርጅቻለሁ፣ ሰው ማርጅታለች፣ ያለ ገመናዋን

ዶአይ ነኝ ባይን ፍሬ ምናምን ይመጣል። ጫናው ቀላል አይደለም። አያቱ አጥር ስንለቃቅል በዛ ምክንያት ልጅ ፍለጋ ሌላ መንገድ ይጀመራል። ቃል ኪዳን ገብቶላት በጋብቻ ከተሳሰሩት ከሚስቱ ወይም ከባሏ መለየትን ያስባሉ። በዚህ ምክንያት ከከፈትን በጣም አደገኛ በጣም አደገኛ። ስለዚህ እስከዛ ድረስ እስከዛ ድረስ ጠብቆ ማቆየት የቤታችን የቤት ነው። ባለፈው ኮሚኒኬሽን ግንኙነት ላይ ስናነሳ ተግባቦት ላይ ስናነሳ የቤተ መቅደሱን ምሳሌ አንስተን ነበር አይደል? እንደ ታቦት እኮ ማናስነካው ማንም የማይነካው ድብቅ ሽሽግ አድርገን የምናስቀምጠው እኮ ሚስጥር ሊኖረን ይገባል። ሁሉ ጉዳይ የቀን ማህሌት ጉዳይ አይደለም። ሁሉ የሚገባበት ሁሉ የሚገኝበት አይደለም። ሕይወታችን እዛው በኛ በባልና በሚስት ማገድ የሚቀሩ ጉዳዮች አሉ። እኛው ብቻ የምንወስንባቸው ጉዳዮች አሉ። አጥሩን በደንብ ማጥበቅ አለብን። በተለይ በዚህ ዘመን ጣልቃ የሚገባው ብዙ ነው። እነማን ናቸው ጣልቃ ገባዎች? ቀዳሚ ጣልቃ ገቦች፣ ወላጆች፣ አሳዳጊዎች፣ ቤተሰብ፣ ወንድም፣ እህት፣ አክስት፣ አጎት፣ ይሄዳል፣ አያቶች፣ ሁሉ ጣልቃ የገቡባቸው ትዳሮች ያጋጥመኛል። ይሄዳል ማለት ነው እነዚህ አካላት ምንም ድርሻ የላቸውም እኛ ሕይወት ውስጥ ማለት አይደለም። ድርሻ ያላቸው፣ ድርሻቸውን ግን ለክተን የምንሰጣቸው እኛ ነን። እነሱ አይደለም የሚወስኑት ነው።